በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ናችሁ? የምስጥረኛ የሚዲያ ተከታታይ ቤተሰቦቼ እግዚአብሔር ይመስገን፣ እኔ ደህና ነኝ። እንኳን ለዐብይ ጾም ስድስተኛ ሳምንት ገብርኄር በሰላም አደረሳችሁ አደረሰን። የሳምንታቱ ገብርኄር ማለት ምን ማለት እንደሆነ አብረን እንይ። ይህ ሳምንት የዐብይ ጾም ስድስተኛ ሳምንት ነው። እንደ ሌሎች ሰንበታትና ሳምንታት ሲሆኑ የራሱ የሆነ መጠሪያ አለው። ገብርኄር ይባላል። ተረጓሚውም በጎ ታማኝ አገልጋይ ማለት ነው። በዚህ ሳምንት ቅድስት ቤተ ክርስቲያን የምታስተላልፈው መልእክት ከባለፈው ሳምንት ደብረ ዘይት የቀጠለ ነው። የዐብይ ጾም አምስተኛ ሳምንት ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ በዳግም ምጽአት የሚታሰብበት ሲሆን፣ ይህኛው ሳምንት ደግሞ ነቢዩ ዳዊት እስመ አንተ ትፈጽዩ ለኩሉ በከመ ምግባሩ አንተ ለእያንዳንዱ እንደ ስራው ትከፍለዋለህ መዝሙረ ዳዊት ምዕራፍ 61 ቁጥር 12 እንዳለ ጌታ ዳግም ሲመጣ ለሁላችን እንደ ስራችን ዋጋችንን እንደሚከፍለን የምናስብበት ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱን ለብቻው ወደ እርሱ ቀርበው ስለ ዳግም ምጽአቱ ስለሚሆነው ምልክት ሲጠይቁት የሚሆነው የኢየሩሳሌም ጥፋት በዚያም በኋላ እሱ ዳግም ሲመጣ የሚሆኑት ምልክቶችን በነገራቸው በኋላ በዚሁ ጋር ተያይዞ የእርሱን መምጣት ተከትሎ የሚሆነውን ክስተት በሶስት ምሳሌዎች ለጊዜው ለደቀ መዛሙርቱ፣ በመጨረሻ ግን ለሁላችን እንዲሁም ነግሮናል። የመጀመሪያው ቤተሰቦች ላይ የሾመውን የጌታውን አደራ በሚገባ በመወጣቱ በጌታ ዘንድ የተመሰገነ በልባሙ ባሪያ ምሳሌነት ለመልካም የሚተጉ ሰዎች አስደሳች ፍጻሜ እንዲሁም በተቃራኒ የጌታችን አደራ ችላ በማለት የማይገባ ስራ በመስራት ጊዜውን ጊዜውን ባባከነው ክፉ ባሪያ ምሳሌነት የቸልተኞችን አስከፊ ፍጻሜ የሚያሳይ ነው። ሁለተኛው የሙሽራውን መምጣት በዝግጅቱ ይጠብቁ የነበሩ በአምስቱ ብልሆች ደናግላን ምሳሌነት የዝግጁነት ስኬታማ ፍጻሜ እንዲሁም ባለሟል ዝግጅት ሙሽራውን በመምጣት ሲጠባበቁ በነበሩ የአምስቱ ሰነፎች ደናግላን ምሳሌነት ማስተዋል፣ ጥንቃቄ የጎደለ ሕይወት የሚኖሩ ሰዎች ፍጻሜ የሚያሳይ ነው። ሶስተኛው ደግሞ ከመጀመሪያዎቹ ሁሉ በተለየ መልኩ በዚህ ሳምንት በይበልጥ የሚታሰቡ የጌታቸው ዘንድ መክሊትን የተቀበሉ ባሮች ታሪክ የያዘ ምሳሌ ነው። በሶስቱም ምሳሌዎች ላይ የምናያቸው ተመሳሳይ ነገሮች አሉ። ልባሙንም ሆነ ክፉንም ባሪያ ቤተሰቦቹ ላይ ሽሞ ጌታ፣ ደናግሉን የሚጠብቁት ሙሽራ፣ እንዲሁም አገልጋዮቹን መክሊት የሰጠውን መንገደኛ ሰው እንደሚመጡ በተናገረ መሰረት ሁሉም መጥተዋል። እንደዚህም ከመጡ በኋላ ሁሉም መምጣታቸውን ሲጠባበቁ ለነበሩ ሰዎች የሚገባቸውን ዋጋ ይሰጣቸዋል። በቅዱስ ወንጌል ላይ እንደተገለጸው አንድ መንገደኛ ሰው በመንገዱ ከመጀመሩ በፊት ለአገልጋዮቹ ነግደው ያተረፉበት ዘንድ እንደ አቅማቸው ለአንዱ አምስት፣ ለአንዱ ሁለት እንዲሁም ለሌላኛው አንድ መክሊት ሰጥቷቸው ሄደ። አምስትና ሁለት መክሊት የተቀበሉ የታዘዙ መሰረት በተቀበሉት መክሊት አትርፈው ጌታቸውን ሲጠብቁት፣ አንዱ መክሊት የተቀበለው ግን በተቀበለው መክሊት ለማትረፍ ከመውጣት ከመውረዱ ይልቅ መክሊቱን ቀብሮ ጌታውን ይጠብቀው ነበር። የአገልጋዮቹ ጌታ ከሄደበት ሲመለስ አገልጋዮችን የሰጣቸውን መክሊት ምን እንዳደረጉበት ጠይቃቸው። ሁለቱ አገልጋዮች አምስት እና ሁለት የተቀበሉ በሰጣቸው መክሊት ማትረፋቸውን ሲናገሩ፣ አንዱ መክሊት የተቀበለው ግን እንዲሰራበት የተሰጠውን መክሊት እንደቀበረው ተናገረ። መቅበሩም ብቻ ሳይሆን አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ስለፈራሁም ሄድሁና መክሊትን በምድር ውስጥ ቀበርኩ በማለት ለጌታው የማይገባ ንግግርን ተናገረው። የአገልጋዮቹ ጌታም አደራቸውን ጠብቀው በሰጣቸው መክሊት ለማትረፍ የደከሙት አገልጋዮች በጥቂቱ በመታመናቸው በብዙ ሲሾማቸው፣ መክሊቱ የተቀበረውን ያንን አኬተኛ ባሪያ ግን በተግሳጽ ወደ ውጭ ለቅሶና ጥርስ ማፋጨት ወዳለበት በውጭ ወደ አለ ጨለማ እንዲያወጡት አዘዘ። በዚህ ወንጌል ክፍል ላይ ሁለት ነገሮችን እናስተውላለን። እነዚህ አገልጋዮች እያንዳንዱ የጌታችን ዘንድ መክሌትን ተቀብለዋል። የአገልጋዮቹ ጌታም አስቀድሞ ለአገልጋዮቹ መስሪያ መክሌት ሰጥቷቸዋል። ትርፍንም የጠየቃቸውን አስቀድሞ ስራ ለመጀመር የሚጠቅማቸውን መክሌት ከሰጣቸው በኋላ ነው። አስቀድሞ ምንም ሳያደርግላቸው ድንገት ትርፍ አልጠየቃቸውም። ነገር ግን ሁሉም በእኩል መክሊት አልተቀበሉም። ከላይ እንደተገለጸው የተቀበሉት አንደኛው አምስት፣ አንደኛው ሁለት፣ ሌላኛው ደግሞ አንድ መክሊት ነው። ይህም የሆነው ያለ ምክንያት አልነበረም። አገልጋዮቹ ጌታ በእነዚህ በእነዚህ ያለ መልኩ መክሊትን ያከፋፍላቸዋል። አገልጋዮቹ ያለ ጭንቀት መስራት በሚችሉበት አቅም ልክ ተቀብለው ውጤታማ እንዲሆኑ ነበር። ስለዚህ የአገልጋዮቹ ጌታ ላይ እያንዳንዱ እንደየችሎታው ማቴዎስ ምዕራፍ 26 ቁጥር 15 ተብሎ እንደተገለጸ ለአገልጋዮቹም ያቅማቸውን ያህል እንዲህ በያቅማቸው በላይ በሆነ መክሌት አይሰጥም። ጠቅለል ባለ መልኩ እነዚያ አገልጋዮች በመጀመሪያ የጌታቸው ዘንድ በአቅማቸው ልክ መክሌትን ተቀብለው የተጠቀሙ ትርፍ እንደ አቅማቸው መክሊት መጠን ሊያተርፍ የሚችሉትን ያህል ብቻ ነው። በዚህ ወንጌል ክፍል የምንመለከተው ሌላው ነገር አገልጋዮቹ ጌታ ከሄደበት ሀገር ሲመለስ አገልጋዮቹ መክሊቱን ምን እንደሰሩበት ጠየቃቸው። መክሊቱን ለአገልጋዮቹ ካከፋፈለ በኋላ ረስቶት አልቀረም፣ እያንዳንዱ ጠይቋቸዋል። መጠየቁም መክሊቱ ምን እንዳደረጉበት ሰምቶ ብቻ ለማለፍ አልነበረም። ነገር ግን መጀመሪያም ቢሆን ለአገልጋዮቹ መክሊትን የሰጣቸው እንዲያተሩበት እንጂ ተቀብለው የትም እንዲጥሉት ባለመሆኑም በሰጣቸው መክሊት ምን እንደሰሩበት የጠየቃቸው መክሊት ውጤት ለማየት ካለው ጥልቅ ፍላጎት ነው። ምክንያቱም መክሊት ባለቤት ለአገልጋዮቹ በፍቃዱ የራሱን ሀብት የሰጣቸው እንደተጠቀሰው እንዲያተርፉበት ነው። በዚህም ምክንያት በሄዱበት ሀገር ሲመለስ እያንዳንዳቸውን ትርፍ ጠየቃቸው። በዚህ ምሳሌዊ ታሪክ ዋና አላማ ጌታ ዳግም ምጽአት በኋላ የሚሆነውን ለእኛ መጠቆም ስለሆነ በዚህ መልኩ መረዳት ይኖርብናል። መክሊት ባለቤት ጌታ የተመሰለው እግዚአብሔር ነው። የጌታቸው ዘንድ መክሊትን የተቀበሉ አገልጋዮች ደግሞ የእኛ እኛ የሰዎች ልጆች ምሳሌዎች ናቸው። እነዚህ አገልጋዮች በኋላ የሚጠየቁበት መክሊት በአቅማቸው ልክ የጌታቸውን ለተቀበሉ እኛም ጌታ ዳግም ሲመጣ የምንጠየቅበት በአቅማችን ልክ የጌታችን የተቀበልነው መክሊት ጸጋ አለ። የአንዱ ጸጋ ማስተማር ሲሆን የሌላኛው ደግሞ መማር ሊሆን ይችላል። እንዲሁም የአንዱ ጸጋ መቀደስ ሲሆን የሌላው ደግሞ ማስቀደስ ይሆናል። ምንም እንኳ እያንዳንዱ ጸጋ የተለያየ ቢሆንም እግዚአብሔር ከእግዚአብሔር ጸጋን ያልተቀበለ ሰው ግን የለም። ስለዚህ ሁሉም እንደተሰጠው ጸጋ መጠን ኃላፊነት አለበት። ስለዚህ ጌታ ዳግም ሲመጣ እያንዳንዱ በተሰጠን ጸጋ ምን እንደሰራንበት ይጠይቀናል። ከዚህ በላይ እያንዳንዱ የተሰጠን ጸጋ ምን እንደሰራንበት ጌታ ዳግመኛ ሲመጣ እንደሚጠይቀን ማስተዋል ይገባናል። በተሰጠው ጸጋ ያልሰራበት ሰው በምንም አይነት ምክንያት ከተጠያቂነት አያድነውም። ምክንያቱም ከአምላካችን የተቀበልነው ጸጋ ውጫዊ ተጽዕኖዎች መቋቋም የሚችልበት ኃይላችን ነው። ስለዚህ እግዚአብሔር በቸልተኝነታችን ለሚያጋጥመን ውድቀት ምክንያት ብናቀርብ አይቀበለንም። ይህንንም በቀዳማዊ ሰው አዳም ማየት እንችላለን። አዳም የአምላኩን ሕግ እንደተላለፈ ያደረገውን ረዳት ትሆነው ዘንድ የሰጠውን ሔዋንን እንደሆነች ተናግሯል። ሔዋንም በተራዋ በእባብ አማካኝነት ነበር። እግዚአብሔር ግን ሁለቱን ምክንያት አልተቀበላቸውም። ነገር ግን እግዚአብሔር ምክንያታቸውን ያልተቀበለው ያቀረቡት ምክንያት ሀሰተኛ በመሆኑ አልነበረ። ምክንያቱም አዳም ህዋን እንዳሳተችው፣ ህዋን ደግሞ እባብን እንዳሳታት እንዳሳታት አይቷል። ነገር ግን እግዚአብሔር የአዳም የሆነውን የህዋን ምክንያት ያልተቀበለው ውድቀታቸው ዋናው መንስኤ የመጣባቸው ፈተና መቋቋም የማይችሉ ደካማ ፍጡራን ሆነው ሳይሆን ከእርሱ የተቀበሉትን ጸጋ ፈተናዎችን ድል መንሳት የሚችሉበት ኃይል ከንቱ በማድረጋቸው እንደሆነ ስለሚያውቅ ነበር። ስለዚህ የመጀመሪያው ሰዎች ለውድቀት የተዳረጉ ጸጋቸውን ኃይላቸውን መጠቀም ባለመቻላቸው ወይንም መክሊታቸው ሁለት ስለቀበሩ ነበር። በዚህ ምክንያት ቅድስት ቤተ ክርስቲያን እግዚአብሔር የሰጠንን ጸጋ ችላ እንዳንል በማነቃቃት በየዓመቱ በዚህ ሳምንት እነዚህን አገልጋዮች ታሪክ ታስታውሰናለች። ይህም ብቻ ሳይሆን የአገልጋዮቿ ፍጻሜ እንደተመሰገኑት እንደ ሁለት አገልጋዮች እንዲሁም ወደ አምላኳ ትጸልያለች። ለካህናት የሚደረገው ጸሎት ፍትሐት የምናስተውለውን ይህን ነገር ካህን ሲያርፍ የሚነበበው ይሄ ባለአምስቱና ባለሁለቱ መክሊት አገልጋይ ታሪክ የያዘ ወንጌል ክፍል ነው። ነገር ግን ምንባቡ አንድ መክሊት የተቀበለው ሰው ጋር ሳይደርስ ይቆማል። የዚህም ምክንያት እግዚአብሔር ካህኑን አገልግሎት መልካም ዋጋው እንዲያገኝ እንደ ሁለቱ ታማኝ አገልጋይ እንዲያደርግለት ስትማጽን ነው። በአጠቃላይ ሁላችንም የእግዚአብሔር በሰጠን ጸጋ መጠን እየሰራን ጸጋውን እንዲያበዛልን ደግሞ ልንማጸነው ይገባል። የእናት ቤተ ክርስቲያንን ፍላጎቷ ይህ ነው። በሳምንቱ ታሪካቸው የሚወራው የታማኞች አገልጋዮች ብቻ አልነበረም፣ እንዲሁም የአኬተኛው ባሪያ ታሪክ ይወሳል። ነገር ግን ሳምንቱ ገብርኄር ተብሎ መታሰቢያ የሆነው ለሰነፍ አገልጋይ ሳይሆን ለበጎቹ አገልጋዮች ለበጎቹ አገልጋዮች መሆኑን የቤተ ክርስቲያን ጉጉት ቁልጭ አድርጎ ያሳያል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተከበረ የተመሰገነ ይሁን። አዲስ የሆናችሁ ካላችሁ የምስጥረኛ የሚዲያ ተከታይ ቤተሰቦቼ አበረታቱን። ላይክ ሼር ያደርጋችሁ፣ እንዲሁም ሰብስክራይብ እያደርጋችሁ ቤተሰብ ሆኖ ስለነበረን ቆይታ ከልብ ከልብ አመሰግናለሁ። ሰላም ሁኑ።